ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሊት ተከታታይ ሰላማችሁ ይብዛልኝ በእያላችሁበት። ዋው፣ ዛሬ የሆነ ነገር ሀይምዬ ፖስት አድርጋ በጣም ወሳኝ የሆነ ነገር ነው፣ በጣም ወሳኝ የሆነ ነገር። ኦማይጋድ፣ ውዶቼ፣ ከዛ በፊት ግን እኔ አንድ ነገር መናገር የምፈልገው ነገር አለ። ምንድን ነው እሱ? ለቡሩኬ ስታሽቃብጡ ነበረ እንደገና ደግሞ ሀይሚና ብሩኬ የሚለያዩ መስሏችሁ ያሉ ሰዎች አሉ። ለነሱ ሲ ትንሽ መልስ ልስጣቸው ወደ ሀይሚ ሀሳብ ከመግባቴ በፊት። በነገራችን ላይ ለብሩኬ እኛ ብሩኬን ላይ ያሽቃበጥ ነው ጠልተ ነው አይደለም። ሀይሚን ሲያከብር እናከብረዋለን። ሀይሚን ካላከበረ ደግሞ እናወርደዋለን፣ እንሰድበዋለን። ማን ነው እሱ የማይሰደበው? ምኖራችሁ ነው? ይሰደባል እንጂ ለምር የማይሰደበው በቃ መልሽ የላችኋለሁ። ሂዱ ንገሩት፣ እኔ እንዳንቺ ሽሩሩ አይመቸኝም። አለባበስ ሀይሜን ሲያከብር አከብራለሁ። ሀይሜን ክብር የሚነካ ነገር ካለ ደግሞ ይረገጣል። ሸዋዳ ምንድን ነው እንደዚህ አይነት እንትን ማለት ገና አንድ ቀን ኢንቦክስ ላይ አወራኝ ብለሽ አይደለ እንዳንቺ የምትንቋቀቂው በፍቅር ተይዘሽ እኔ እንደ ብራዘር? ነው ክብር የምሰጠው እንጂ እንደ ፍቅረኛ አይደለም። እናንተ እንደ ፍቅረኛ ነው የምታዩት ብሩኬን ማለት ነው። ስለዚህ እኝኛ አትበሉ፣ እኔ ቤት መታችሁ ለማለት ያክል ነው። ወደ ሀይሚዬ አሳብ እሄድላችኋለሁ ጉዶቼ። በአጭሩ መልሻለሁኝ። ከዚህ በኋላ ግን እንደዛ አይነት ነገር ለእኔ እንዳትነግሩኝ፣ የተሽሞነመነ መልስ አታገኙም። እንደዛ አይነት መልስ ነው የምታገኙት። እንቅጭ እንቅጭ ነጭ ነጭ ኔ ይሄ ማለባበስና አይመቸኝም፣ አይመቸኝም። ሀይሚ በራሱ ብሩኬ ላይ እንደዛ አይነት ጥባ ጥቤ መጫወት ከፈለገች እሷም ራሱ ትሰደባለች። ግን እንደዛ አታደርግም። እሷ ብሩኬን ብቻ ነው የምትፈልገው። ይኸው ነው ነጭ ነጩ። እንዲ ምን እንትን ይላሉ፣ እንዲ እንደዛ። ኦማይ ጋድ ያስቁኛል አንዳንድ ጊዜ። ቅርታ ቤተሰብ እና ሀይሚዬ ምናለች ዛሬ የሆነ ፖስት አድርጋ ትክታክ ላይ አይቼ ከፍ እንዳልክ የሚገባክ ስትወርድ ነው አለች። እና ልክ ነች። አንዳንድ ጊዜ ማለት ነው ውዶቼ፣ አንዳንድ ጊዜ የሆነ ክብር ይሰጠንና እና ሰዎች ያከብሩንና እንደ ተከበረን ሳይገባን ሲቀር የሆነ ሰዓት ላይ ደግሞ ሳናስበው ዝቅ ሲያደርጉን ያን ጊዜ ይገባናል። እና ምንድን ነው ሰው ልጅ የሚከበረው? ጥሩ ስራው ነው መልካም በመልካም ስራው ነው። አሁን እኛ ሀይሚን በአካል እናቃታለን? አናቃትም። በስልካችን ብቻ ነው የምናቃት። ብሩኬን በአካል እናቀዋለን? አናቀውም። በስልካችን ብቻ ነው የምናቃቸው። ሁለቱንም ማለት ነው። ነገር ግን ከዚህ በፊት እነሱ እዚህ ሚዲያ ላይ ቪዲዮ እንደዚህ ፖስት ሲያደርጉ ምናምን ነገር ሀይሚና ብሩኬ እንደዚህ እየሳቁ እየተጫወቱ እየተላፉ እየተቃለዱ ምናምን ነገር በቃ እየተጨቃጨቁ ምናምን ነገር ሙሽ እንደዚህ ረጅም ድራማ ሳይጀምሩ በፊት ማለት ነው። እና በዛን ጊዜ እኛ ለእነሱ የሰጥናቸው ክብር ፍቅር ምናምን ምናምን ይለያል አይደለ? ለማስታወስ ያገል በጣም ይለያል። እና ሁለቱንም በአንድ አይን ነበር የምናያቸው አሁን ግን እዚህ ጋር ኦዲዬንስ ተከፋፈለ ይሄ ሊያከፋፍላቸው የቻለው ነገር ምንድን ነው ስራቸው ነው ማለት አሁን ለምሳሌ በሀይሚ ላይ የሆኑ አንዳንድ ነገሮች ሴቶች መጥተው ሲናገሩ ለምን እሷን ይናገሯታል በማለት ብሩኬ ደግሞ እል ውስጥ ገብቶ የሚናገራቸው ቃላቶች አሉ ሀይሚም እንደዛው ምንም ነገር እንዳላሳለፈ ሰው ሆኖ ማለት ነው ስለዚህ ይህንን እይታ እያዩ ደግሞ እነሱን ሲወዷቸው ሲያከብሯቸው የነበሩ ሰዎች በቃ አንዳንድ ቃላትን መሰንዘር ጀመሩ እና እነሱ ግን እንትን ተክብራቸው እየወረዱ እንደሆነ ምናምን ነገር አልታያቸውም የታያቸው መጨቃጫቃቸው ብቻ ዝጋ መጥተው መጣላታቸው ብቻ ነው የታያቸው እና ሀይሚዬ ይሄ ጥቅስሽ እንዶም ለሰሞኑ ለሰሞኑ ግርግር በጣም አሪፍ ነው። ያስከደዋል ማለት ነው እና እንደዛ ነገር ነው። እና ሰዎች ከፍ እንዳደረጓችሁ ሳታውቁት አንዳንድ ነገሮችን በቃ ሌለ በምናለኝ በምን አገባኝ ነው ምና ምንድን ነው የሚባለው፣ እንደዛ ታደርጉና እንደዚህ በስሜት ታደርጉትና የሆነ ታይም ላይ ደግሞ ቆም ስትሉ ዋው እኛ እኮ ሰዎች ከሚፈልጉትን ነገር አይደለም፣ እዚ ጋር እያደረግን ያለ ነው። አንደኛ የራሳችንን ክብር በእጃችን ዝቅ እያደረግን ነው። ስለዚህ መሆን የለበትም ምናምን ብላችሁ ማሰብ ትጀምራላችሁ። ስለዚህ ከእናንተ እዛ ጋር ኦዲየንስ በሰጣችሁ ክብር አንጣር መንገድ ብትራመዱ እንደኔ ጥሩ ነው። ሁለታችሁም እኮ ትዋደዳላችሁ። ሀይሚያንችም ብሩኬም ትዋደዳላችሁ። ችግሩ የብሩኬ ምንድን ነው? በግልጽ አይወራም። አንቺ ደግሞ ሴትነት ይዞሻል፣ ገብቶሻል። አሁን ትናንትና እንደዛ ሀይሚ አልቅሳ ቻው ያለችው እውነት ብሩኬን ቻው ማለት ፈልጋ አደለም። ምናልባት ነገር ይስተካከላል ብላ ሊሆንም ይችላል። ብሩኬ አሁን እኔ ጋ የኔን አዳምጭኝ የኔን ሳታዳምጭኝ አለ እኮ እንድታዳምጥ ከፈለክ እኮ ሳይረፍድ መፍጠን አለብህ። ብሩኬ ነገሮቹ ከረፈዱ በኋላ እንደገና ይከብዳል ለመሰብሰብ። አሁን ላይ ነገሮቹ እንዲስተካከሉ ከፈለክ ብሩኬ ዛሬ ነገ ሳትል እሷን ማጣት ማትፈልግ ከሆነ ውስጥህ ያለውን ልትነግራት ያሰብከውን እኔን አዳምጪኝ አልከውን ብታወጣው ብትነግራት ጥሩ ነው። በኋላ የሚጸጥትህን ነገር እንትን ብለህ ማለት ነው ትተህ ወደ ኋላ በኋላ ጸጠት ውስጥ ከመግባት በፊት አሁን ቶሎ ነገሮቹን ብታስተካክል ከሀይሚ ጋር ቅ ብታወርድ ጥሩ ነው። እውነቴን ነው። ምልብሩክ እንደ ሀይሚ አሳቢ እንደ ሀይሚ ስትናገር ስተትህን አራሚ እንደ ሀይሚ አዳማጭ የሆነ ሴት አታገኝም። ለእንዳንተ አይነቱ ወንድ የዋ ነገር አገርነ ለእንዳንተ አይነቱ ወንድ እንደ ሀይሚ አይነት ሴት ነው የሚያስፈልገው ለምን ብዙ ጊዜ አያለሁ አስተውላለሁ በየዋህነት ከእሷ ጋር ስትጣላ የምትናገራቸው ቃላቶች አሉ እነዛ ቃላቶች ደግሞ ሁሉ ጊዜ ሰዎች እንዲናገሩ ያደርጉሃል እና ከሀይሚ ጋራ ስትሆን ግን አሁን አንዳንድ ጊዜ ቃላት ታስተካክልልሃለች ምናምን ነገር እና ቃላት አጠቃቀም እና ከዚ ሁሉ ይልቅ ሰው የሚልህን አታዳምጥ። ሰው የሚልህን ስለሰማህ ነው አሁን እዚች ጋ የተጎዳው ቡራ ማለት ነው። ሰው የሚልህን ትሰማለህ። በሰው የሚመራ ሰው እኔ በህይወት ያስጠላኛል። እግዚአብሔር እንምላችሁ አይኖ ከሰው ጠቃሚ ምክር ከሆነ እኔ ወስዳለኝ፣ ግን ሁልጊዜ ለትንሹም ለትልቁም በሰው መመራት በጣም ከባድ ነው። ለምን ነገስ ህይወት አለ፣ ልጆች ይመጣሉ ምናምን ለእነዛ ለልጆች እነዛ ሰዎች ናቸው የሚወስኑልኝ? ለባሌ እነሱ ናቸው የሚወስኑልኝ ማለት ነው። ለራሳችን ራሳችን በከፊል ወሳኝ መሆን አለብን።